በመነጋገር በመግባባት የማይፈታ ችግር የለም። ሀይምዬና ብሩኬ ችግሩ ቀላል ሆኖ ሳለ ነገሩን ግን እናንተ ባለመግባባታችሁ ባለመደማመጣችሁ ችግሩን አከረራችሁት ማለት ነው። ዳጊ እንግዲህ ትናንትና ብሩኬ ደብድቦታል። የደበደበውም ደግሞ ያለ ስሜ ስም ለምን አሰጠህኝ፣ ያላደረኩትን ለምንድነው አደረገ የምትለኝ፣ የተላላኩትን አሳየኝ የታለ ሲለው እነሱ ግን አላሳዩትም ለምን ይኸው የተላላከው ብለው ለምን ስልካቸውን ከፍተው አላሳዩትም እዚህ ደረጃ ከመድረሱም እሱም ሳይደበደብ ሁሉ ነገሮችን በሰላም መፍታት ይችሉ ነበረ እኔ ዛሬ እንደውም ሀይሚን የጠበኳት የጠበኳት ዳጊ ያሳያትን ለብሩኬ አሳይተው እውነት ነው ውሸት ነው ብላ ትጠይቀዋለች ብዬ ነበረ የጠበኩት ግን ዳጊ የተመታው ያው አሽጎ እቤቱ ተኝቶ ሀይሚ ደግሞ ልትጠይቀው ሂዳለች ሀይሚዬ በመጀመሪያ እንደው ከዳጊ ገባት ትገናኝ በጣም ደስ ይለኛል ከምንየው ተግባብቶ ከምንየው ላንቼ ስል ነው የሚያሽቃብጠው ነገር እኔ አልተመቸኝም እሱ ተወዳጅ ብሩኬ ተጠይ ነው አነጋገሩ እንደዛ ነው በቃ እሱ በቃ ላንቼ ሪስፔክት ስላለኝ ነው ላንቼ የተለየ ቦታ ስላለኝ ነው ምናምን በጣም ነው የሚያሽቃብጠው የእውነት እዚህ ደረጃም ራሱ መድረስም አይጠበቅበትም ነበረ ማለት ነው። እከሳለሁኝ ብሏል። እንግዲህ ሀይሚዬ ደግሞ በብሩኬ አልችልም ብላለች። እሱ ታስሮ ማየት አልችልም ብላለች። እንኳን እሱ እኛም አንችልም። ማንም ሰው እንዲታሰር አንፈልግም። ግን እንደተማረ ሰው ተነጋግሮ ችግሮችን መፍታት ይችላሉ። ሰላም ለእናንተ ይሁን፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ሀይምዬና ብሩኬ እግዚአብሔር አምላክ ሰላማቸውን ፍቅራቸውን ይመልስላቸው። በዙሪያቸው ያሉትን ወዳጅ መስለው ጥላቶች እግዚአብሔር ይያዝላቸው። የእውነት ማለት ነው እና በጣም ከባድ ችግር ውስጥ ናቸው ያሉት። ስራ ይሆን ድራማ ይሆን እውነት ይሆን እኔ ግራ ግብት ትብሎኛል፣ እውነቱን ስነግራችሁ ማለት ነው ድራማ ነው እንዳልል፣ ማርያምን እግዚአብሔርን ይላሉ። እሺ እውነት ነው እንዳልል፣ ለምንድን ነው በንግግር የማይነጋገሩት? ለምን ራስ በራሳቸው መረዳዳት አቃታቸው? ላለሁኝ እንዲ ግራ የገባው ሰው አለ? የእውነት ማለት ነው። እውነት ለመናገር እኮ እንደዚህ አይነት ስራ እኮ ብሩኬ ብቻ አይደለም ፍራንክ ያደረገው አለ። እንደ ቤተሰብ በጣም ብዙ ሰው እኮ ፍራንክ ያደርጋል። በጣም ብዙ ሰው ማለት ነው። እንደዚህ እንትን ማለት ብዙ ሰው ያደርጋል። እንደገና ደግሞ ሜሴጅ ምናምን ከሶስት ጋር ተላላከ ብሏል። እንግዲህ ብሩኬ እንዳለው ደግሞ ከአመት ከስድስት ወር ከአመት በፊት የነበረ ነው አደለ? አመት የቆየ የተጻጻፉት፣ እንዴት እስከ ዛሬ ይቆየላችሁ? እኔ ትናንትና የተጻጻፍኩት እንኳ ዛሬ ላይ የለም ቤተሰብ ማለት ነው። እና በጣም ይገርመኛል እና ግን ሀይሚዬ እና ብሩኬ እናንተ ብቻ ብትሰሩ እኮ እይታው ራሱ ነው። በቃ እርስ በራሳችሁ ፕራንክ ብትደራረጉ ይሻለን ነበር። እዚህ ግሩፕ ውስጥ ባትገቡ፣ ሀይሚዬ ዳኒ ጋ ባትገናኝ፣ ብሩኬ ደግሞ በቃ ከሶሲ ጋር ባይገናኝ በጣም ደስ ይለኝ ነበረ። ግን እነሱ ስራ ላይ ናቸው። ምንም ማድረግ አይቻልም። ምክንያቱም የተጣላ ሰው ሸር ይደራረጋሉ። ደግሞ እኔ እኮ ግራገባ ቤተሰብ እንደኔ ግራገባው ሰው አለ በጣም ናፍቀውኛል። ፍቅራቸው ልፊያቸው፣ ምናም በጣም ናፍቀውኛል እውነቱን ስነግራቸው ማለት ነው። እና ግን ይህ ነገር ግን እውነት ከሆነ የምታረጉት ነገር እውነት ከሆነ በንግግር ለመፍታት ሞክሩ። ንግግር የሚፈታው ነገር ነው። ብሩኬም ደግሞ አጥፍቷል፣ ይቅርታ ጠይቋን ከይቅርታ በላይ ምንም ማድረግ አይቻልም። አላደረግኩም አለ አይደለ? በቃ እንግዲህ ለፕራንክ ነው ምናልባት እንግዲህ ጓደኛው ስለሆነች ስለሚግባቡ ምናምን እንግዲህ እሱም በመልካም ነገር ወይ አስቦት ሊሆን ይችላል። እንግዲህ ሰው ሆኖ ማይሳሳት የለም አይደል? አሁን በሰው ላይ መፍረድ አንችልም። ማንኛችንም የሆንብናን ብለን አይደለም የምናደርገው ከሆነ በኋላ ነው ወይ የሆነ ነገር ይዞብን የሚመጣው እና ሰው ሆኖ ማይሳሳት የለም ግን በይቅርታ ማለፍ ይቻላል። ያለፈ ታሪክም ካለ ደግሞ ያለፈ ያለፈ ነው። ዛሬ ላይ ምንም ሊያደርግ አይችልም። ማድረስ ነው እና ነገሮችን እንደተማረ ሰው ሁናችሁ ብትነጋገሩ እየተሻለ ነገር ነው ብዬ ነው ማስበው። ሀይሚዬ ያለ ብሩኬ፣ ብሩኬ ያለ ሀይሚ ምንም አይደምቅም። የእውነት ነው የምላችሁ እና እግዚአብሔር ሰላማችሁን ይመልስላችሁ፣ ፍቅራችሁን ይመልስላችሁ ማለት እፈልጋለሁ። ውድ የቻናሌ ቤተሰቦች እንግዲህ በጸሎታችሁ በዱአችሁ አስቧቸው። ማሂም ከዱባይ ስለቀረች ነገሮች ይስተካከላሉ ብዬ አስባለሁ። ማሂ በጣም አስተዋይ ልጅ ናት። ነገሮችን ለማስተካከል እየጣርኩ ነው ብላለች። እንግዲህ እንደሚስተካከል ተስፋ እናደርጋለን። እንግዲህ ከእግዚአብሔር በታች ፍፄ ማሂ አሉ ብለናል። እንግዲህ ፈጣሪ መጨረሻቸውን እያሳምርላቸው እላለ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ይበልልኝ።